ምን አይነት ጭካኔ ነው ይህ? የሰባት አመት ህፃን አብዱል ጀሊል አብዲ መስከረም 17 ቀን የበዓል ዕለት ክርስቲያን ጎረቤት ጓደኞቹ ጋር ዶሮ ስላየ አራስ ለሆነችው እናቱ እንዲህ ይላል፣ እማዬ ለእኔም ዶሮ ግዢ ብሎ ይማጸናል። እናትም የልጇን ጥያቄ ተቀብላ ቦሌ አራብሳ ከሚገኘው ኮንዶሚኒየም ቤታቸው ወጥታ ዶሮን ገዝታ ትመለሳለች። ነገር ግን ገዝታለት ስትመለስ የመጀመሪያ ልጇ አብዱን ግን ልታገኘው አልቻለችም። ቤተሰብ በሁኔታው ተደናግጦ ልጁን ማፈላለግ ይጀምራል። ነገር ግን አልተሳካም። በመቀጠልም ቤተሰብ ጎረቤት በጭንቀትና በፍለጋ ተንከራተው ማግኘት ሲያቅታቸው ወደ ተለያዩ የሚዲያ አካላቶች በመሄድ እረ ልጃችንን አፋልጉን ግራ ገባን ብለው የተፈጠረውን ነገር ሲያስረዱ ይቆያሉ። የተለያዩ አካላቶችም የቤተሰብ የጎረቤትን ጭንቀትና ሀዘን በመረዳ በተለያዩ ቦታዎች መረጃዎቹን ሲያሰራጩ ይቆያሉ። ታዲያ በስተመጨረሻ የመገኘቱን ብስራት በተስፋ እየጠበቅን በሚገኝበት ሰዓት በሚያስደነግጥ እና ልብ በሚሰብር ሁኔታ ይህ ምስኪን ሕፃን ቤተሰብ ብዙ ያየበትን ልጃቸውን አንገቱን ቀሽተው ገር ለውት ቤታቸው ፊት ለፊት የሚገኝ ወንዝ ዳር ውስጥ ጥለውት ይገኛል። ምን አይነት ነውረኝነት ነው? ምን አይነት አውሬነት ነው? የፈለገውን ዶሮ ገ ታለት ልታበላው የነበረችው እናቱ በምን ቃል ትጽናናለች? እነዚህ አውሬዎችስ ማን ናቸው? እጅግ ልብ ይነካል፣ እጅግ ያሳዝናል። ስለ መረጃው በተለያዩ ቦታዎች የተለያዩ ነገሮች እየወጡ ይገኛሉ። ጠቅለል ባለመልኩ ስላሉት ሁኔታዎች አሁን እናስረዳችኋለን። ጉዳዩን በስፋት በመጀመሪያው እንደነገርኳችሁ ቦሌ አራብሳ የተከሰተ ነው። የሚያሳዝን የሰባት አመት ልጅም ተገሎ ነው የተገኘው። ቤተሰቦቹ በቪዲዮ መግቢያ እንዳ እንዳሳየዋችሁ የአፋልጉኝ ተማጽኗቸው የነበረው ቪዲዮ በተለያዩ ቦታዎች ይሰራጩ ነበረ። እንደተመለከታችሁትም ነበር እናትየው በተደጋጋሚ እያለቀሰች ዓይኗ እስኪያብጥ ድረስ ነበረ የኢትዮጵያን ህዝብ ስትማጸን የነበረው እባካችሁ ልጄን አፋልጉኝ እያለች። ጎረቤቶቿ፣ ወዳጆቿ፣ በዛ አካባቢ ያሉ ሰዎች በሁኔታው ተደናግጠው ከእናትየው እኩልም በማዘን የተለያዩ ስሜታቸውን እያሳዩ እነሱም እባካችሁ ልጃችንን አፋልጉ ሲሉ ናት እየዋጎን በመቆም ሲማጸኑ ነበር። በስተመጨረሻ የሰማነው ግን እጅግ ያሳዝናል። እነዚህ አጋች የተባሉ ግለሰቦች ገንዘብ ጠይቀዋል ሲሉ በተለያዩ ቦታዎች መረጃዎቹ እየተሰሙ ይገኛሉ። ምንም አይነት ነገር ከፖሊስ እንዲሁም ከሌላ አካል የወጣ ምንም አይነት ይፋ የሆነ ጉዳይ የለም። ይህ አስክሬን ከተገኘ በኋላ ግን ለምርመራ ወደ ሌላ ቦታ እንደሄደ መረጃዎቹ ተሰምቷል። ጠቅለልና አጠር ባለመልኩ ግን ፖሊስ ያሉትን ጉዳዮች ያሳውቃሉ ተብሎ እየተጠበቀ ይገኛል። እነዚህ አጋቾች የጠየቁት ገንዘብ ከገባላቸው በኋላ ይህንን አሰቃቂ ነገርም እንዳደረጉ ነው የተለያዩ መረጃዎቹ እየተሰሙ የሚገኘው። ቤተሰቦቹ እናቱ እጅግ በከባድ በአሳዛኝ የኑሮ ሁኔታ ውስጥ እንደምትገኝም አብሮ ሲሰማ ነበር። ይህን ልጅ ለማሳደግ የተለያዩ ብዙ መስዋዕትነት ከፍላ ለልጇ ስትል ብዙ ነገር እንደሆነችም ጭምር ነው የሚያውቋት ሰዎች ስለዚህ ግለሰብ የሚመሰክሩት። ታዲያ በእንደዚህ አይነት መስዋዕትነት አሳድጋ ልጇም እንደዚህ ኬጂ ዋን፣ ኬጂ ቱ፣ ኬጂ ስሪ አስተምራ የተመረቀበት ፎቶን በተለያዩ ቦታዎች ሲሰራጩ ነበር። ወደ አንደኛ ክፍል የሚገባ ልጇ ገና ትምህርቱን ጠንክሮ የሚማር ልጇን ማጣት በጣም ይከብዳል። በእንደዚህ አይነት ሁኔታ ደግሞ የልጇን አሟሟት መስማቱ ደግሞ እጅግ ልብ ይነካል፣ እጅግም ያሳዝናል። ብዙዎች በሁኔታው ደንግጠዋል። ምንድን ነው የሚሻለውም ሲሉ ተሰምተዋል። ይህ አሰቃቂ ዜና የተሰማው እንግዲህ ከቦሌ አራብሳ መሆኑ ደግሞ ጉዳዩን ብዙዎች በድን ድንጋጤ ሆነው እንዲሰሙት የተለያዩ ሀሳብ አስተያየት እንዲሰጡበት እያደረገ ይገኛል። ብዙዎቻችን የምናስታውሰው ከዛሬ ሶስት ዓመት በፊት የተከሰተ አንድ ጉዳይ ነበረ፣ ቦሌ አራብሳ አካባቢ። ይህም ሁለት ህጻናት እህትማማቾች አሰቃቂ በሆነ ግድያ በቤት ሰራተኛቸው ተገለው ነበረ። ይህም ክስተት በወቅቱ ብዙዎችን ያስቆጣ ነበረ። ይህንንም አስመልክቶ ሰፈሩን ስም ብዙዎች ደጋግመው የተለያዩ ሀሳብ አስተያየትም ሲሰጡ የነበሩ ሰዎች ነበሩ። ዛሬ ደግሞ እንግዲህ ይህ ዜና ተሰምቷል። ይህን ዜናም በተለያዩ በቲክቶክም የተለያዩ ተቃውሞች የተለያዩ የህዝብ ለቅሶችን ብዙዎች ሲመለከቱ ይህ ቦሌ አራብሳ ተብሎ የሚጠራ አካባቢ ምንድን ነው? አሁን የሚለቀቁ ቪዲዮዎችስ በፊት የነበሩትን ነው ወይ እያመጣችሁ የምትለቁት? ይህ ጉዳይ ምንድን ነው? እያሉ ብዙዎች በተደጋጋሚ እየጠየቁ ይገኛል ማለት ነው። እንግዲህ ይህ ክስተት አጋጣሚዎች ናቸው። ያ ሰፈር ስለሆነ አይደለም እንደዚህ አይነት ነገሮች ሀፕን የሚያደረጉት፣ በተለያዩ ቦታዎች የተለያዩ አይነት ወንጀሎች ይከሰታሉ። ልክ ነው። የዛሬ ሶስት አመት እጅግ አሳዛኝ የሆነ ዜና በዚህ አካባቢ ተሰምቶ ነበር። ያው ልክ ነው እንግዲህ አሁንም አሳዛኝ የሆነ ዜና ነው የሰማነው እዚሁ አራብሳ ታዳጊ ገና በሰባት አመት እድሜ የሚገኝ ልጃችንን ነው በዚሁ ቦታ ያጣነው ማለት ነው። የተለያዩ ወንጀሎች በተለያዩ ቦታዎች ይከሰታሉ። እንግዲህ ተደጋጋሚ ሆነው አስደንጋጭ፣ ለጆሮ የሚከብዱ ዜናዎች በተለይ ህጻናትን የሚመለከት ሆነና በተደጋጋሚ እዛ ቦታ ላይ ስንሰማ ብዙዎች ጥያቄ በመሆን ረ ይሄ ቦሌ አራብሳ ተደጋገመ፣ ምንድን ነው እያሉ ብዙዎች እንዲነጋገሩበት ሆኗል ማለት ነው። አንዳንድ ቪዲዮዎች በዛ ወቅት የነበሩትን አሁን ከአሁኑ ጋር በማመሳሰል የሚለቁ ሰዎች አሉ። ጉዳዩ ግን በተጣራ መልኩ እንግዲህ በዚህ በመስከረም ወር ላይ በዛሬው ዕለት የተሰማው ዜና በጣም የሚያሳዝን ነው። ቦሌ አራብሳ ይሄኛው አጋጣሚ የተከሰተው ወደ ብሎክ አራት መቶ የሚባል አካባቢ የሚኖሩ ቤቶች ውስጥ ነው። ይህንንም የብሎክ ቁጥር እናት ኢዮሚ ፋርጋ ነበረ። ከዚህኛው ቤት ወጥቶ ነው እንዲሆነብ ልጄ አፋልጉኝ እያለች ተማጽኖን ስትሰጥ በነበረበት ቪዲዮ ላይ መረጃዎቹም ሲሰሙ ነበር ማለት ነው። እጅግ ሁኔታው ያሳዝናል በጣምም ልብ ይሰብራል። ፖሊስ የተጣሩትን መረጃዎች ለህዝቡ ይፋ ያደርጋል ተብሎ ይጠበቃል። አሁንም ብዙዎች ፍትህ እያሉ ይገኛሉ። ይሄን ድርጊት ማናደረገው ምን አይነት ልብስ ነው እንዲ እንዲጨክኑ ያደርጋቸው? ለዚህ ፍትህ እንፈልጋለን፣ መቀጣጫ መሆን አለበት ሲል ብዙዎች በድጋሜ ጥያቄያቸውን እያቀረቡ ይገኛሉ፣ ማለት ነው። ቤተሰብን ምንም አይነት ነገር በዚህ ሰዓት ያጽናናል ብዬ ባላስብም ፈጣሪ አምላክ ግን የራሱን ጥበብ ተጠቅሞ እንግዲህ መጽናናቱን እንዲያረግላቸው እንዲያጽናናቸው የእውነት ከልብ እመኛለሁ። ለሞተው ልጃችን ታናሽ ወንድማችን የእውነት የእውነት ከልብ ልብ ይሰብራል። ነፍስ ይማር ማለት እንፈልጋለን ማለት ነው። በሌሎች መረጃዎቻችን እስክንገናኝ ድረስ ለዛሬ ይዘንላቸው የመጣ ነው መረጃ ይህን ይመስላል ነበር። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘ ሁላችሁ ሰላም